አመስገን ፈልገው ሰው አለ ያው እስራኤል ገብቻ አለሁ። እና ምንም ማለኩ በሰላም ገብቻ አለሁ ለማለት ነው። ለእናንተ ቪዲዮ ለመስራት ያሰብኩት እና ያም ትረት የሆኖ ባብሪሽና በብሩኪ እና በሌሎች ጓደኞች ምክንያት ነው። የመጨረሻ ነግግሬ ነገግሬ ነገርሻለሁ። በቃ ይሄ ይሄ ነው። ከዚህ በላይ ምንም ልልሽ አትችልም። በጣም ለማ ፈቅሽ ዛሬም ነገም ሁሉ ለማ ፈቅሽ አንቺ ናትቺ። በቃ ነገር ይሄ ነው ያለሽ ሳይገባኝ ኖረው ሳጣሽ የታወቀኝ ያላንቺ አልሆን ያለው ብዙ ነገር ነበር የጎደለብኝ የድንገት ስተቴ ከአንቺ ሲያርቀኝ እኔን ብለሽ ሁሉንም ጥለሽ ፍቅርን ብለሽ ጥላቻን ችለሽ ከመጣሽ አትስኪ በኔ። ያንቺው ነኝ እኔ፣ ያንቺው ያንቺው ነኝ እኔ። ሰላም ሰላም እድና የተከበራችሁ ተመልካቾቻችን፣ እንዴት ናችሁልን? አለን እኛ፣ እግዚአብሔር ይመስገን። ያ ሁላችሁም ተጨቃችኋል። ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ሁላችሁም እንደተጨነቃችሁ ሀገር ውስጥ በውጭ ያላችሁ እየተደረሰ እየተገባ እያላችሁ ጥያቄ የሆነባችሁ በውስጥ መስመር የምታወሩ ሰዎች አላችሁ። ያው እንድትጨንቅ ሁላችሁም ታውቃላችሁ፣ ቤተሰቦች እና እኔ ደህና ነኝ። ለማንኛውም ልነግራችሁ የምፈልገው ነገር ማመስገን ፈልገው ሰው አለኝ። ያው እስራኤል ገብቻ አለሁ እና ምንም አሉ፣ በሰላም ገብቻ አለሁ ለማለት ነው። ለእናንተ ቪዲዮ ለመስራት ያሰብኩት እና ያም ጥረት የሆነው በአብርሽና በብሩኬ እና በሌሎች ጓደኞች ምክንያት ነው። ያው እዛው እስራኤል አገር የምናውቃቸው ሰዎች አሉ ብለው ስለነበር ሁሉም እና አብርሽም እነ ብራም እነ ማርክም ያው እዛ ሰው አገር አይተውኝ ያው ግዳን ስለማስከፈልጋት እስካገኛት ድረስ አብሬ ከጎና አለሁ። ምንም ኦሬንሶች አሉ የእነ አብርሃም እና ለእናንተ መናገር የፈለኩት ነገር ይሄን ነው። እና አብርሽም ስትገባ አደራ የሆነ ቪዲዮ ስራ አለ እኛ እንጨነቃለን ለዚህ እንሆናለን ብሎ ብዙ ነገር ስላወራኝ እና ይህን ነገር ማድረግ የፈለግኩት አሁን ዋናው በሰላም መግባት ነው። ያው ያለሁበት ሁኔታ ጥሩ ባለሆነ ያው የፍቅር ነገር ታውቁታላችሁ። ግዴታ አስገድዶ ይጃለው ማለት ነው። ቤተሰቦቻችን ያው የተገደድኩበት ሁኔታ ነው። ምንም ማድረግ ስላልቻልኩ ነው። በእኔም መፍረድ አይቻልም። ያው የፍቅር ነገር ታውቁታላችሁ እና በውስጥ መስመር ብዙ ኢንስታግራም ላይ ቴሌግራም ላይ ኮሜንት ላይ ብዙ በኔ ያዘናችሁ የተከዛችሁ ሰዎች አላችሁ። ያለቀሳችሁ ሰዎች አላችሁ። እና ቤተሰቦቻችን እንደዚህ መሆን የለባችሁም ያው አንድ ቀን ያሰብኩት ነገር እንደሚሳካ እርግጠኛ ነኝ ብዬ አስባለሁ ያው ለፍቅር የከፈልኩትን መስዋዕትነት ሁላችሁም ታውቁታላችሁ ይሄ ነው ይሄ ነው ብዬ ሊወስር አልችልም ይህ ይሄ ነው ብዬ ልናገርም አልችልም በቃ ልቤ ወደ መራይ ነገር ነው የሄድኩት ማለት ነው ቤተሰቦች እና በመጀመሪያ ላመሰግነው የፈለገው ነገር አንድና አንድ አብርሽ ብሩክ በጣም ነው የማከብራችሁ በጣም ነው የምወዳችሁ ኤርፖርት ድረስ ተከትላችሁ በእኔ ስለሸኛችሁ፣ አይዞ ስላላችሁ፣ በእኔ ስላዘናችሁ፣ በእኔ ስላለቀሳችሁ እና ደግሞ ከዛ እስራኤል ሀገር ማርፍበት ቦታ ስላመቻቻችሁልኝ ያው እኔ በሰላም መግባቴን ለእናንተ ማሳወቅ አለብኝ ብዬ ነው ቤተሰቦች። እና አንዳንዴ ደግሞ እኔ በህይወቴ ጓደኝነት በጣም ትልቅ ከወንድምነት በላይ አሳይቶኛል እና አብርሽ በጣም ትልቅ ነገር ነው ያሳየው፣ ትልቅ በጣም ትልቅ ለእኔ ትልቅ ነገር ያደረጉልኝ እውነት፣ እኔ እንደዚህ አይነት ነገር አይቼ አላውቅም። የኔ የኔ አላላቸውም። እኔ በጣም ነው የማመሰግነው፣ በጣም ነው የማከብራቸው። ሁላችሁም ጓደኞቼ ባላችሁበት እግዚአብሔር ይጠብቃችሁ። ይሄ ነው ይሄ ነው ምንም ነገር ማለት ስላልፈለኩ ነው። ከዛ ተጨማሪ ደግሞ አንድ እና አንድ ወደ እስራኤል አገር አሁን የመጣሁበት ዋናው ትልቁ መንገድ ለሚመለከተው አካልና ሀገር አስባለሁ። ያኛውን ቪዲዮ አይተሽ ይሆናል ዲና፣ ዛሬም ነገም እንደምንልሽና እንደማፈቀሽ ታውቂያለሽ። ምን ለይትም ከፈለግሽ ያለውን ነገር እያንዳንዱ ነገር ራስሽ ተናገርሽ ከራስሽ አንደበት ወጥቶ፣ ይሄ ነው ያጠፋውን ጥፋት። ይሄ ነው በአካል አንድ ያገኝና አንድ አንድ እስራኤል የምቆይበት ምንም አይነት መንገድ የለኝም። ስለዚህ ወዳገር ይመለሳለሁ። ምንም አንቺ ትክክለኛ ምላሽ ነው ካንቺ ፈልገው ትክክለኛ ምላሽ በቃ ማለት ያለውበት ቦታ ሁለት ቀን እስካሁን ምንም አይነት ምላሽ አልመለሽልኝ። እዛ ሀገር ነው በርግጠኛ ነኝ። ዩቲዩብ ላይ የኔ ቪዲዮ እንደምትከታተል እርግጠኛ ነኝ። ግን እንዴት፣ ምን ያክል በእኔ ብጨክኝ ነው ቪዲዮን ተከታተለሽ እንደዛ ሰው ሁሉ አብሮሽኝ ተሰው ሁሉ አቅ ሶሻል ሚዲያ እኔ እንደዛ እስከ ሞት ድረስ ደረጃ ደርሼ ቬንት እስከመስራት ደረጃ ደርሼ ያን ሁሉ ቪዲዮ እያየሽ እንዴት እኔ ላይ ልጨክኝ ይቻልሽ የሚለው ነገር ነው። እና ይሄ ነው ይሄ ነው ያለልሽም ያው ልቦና ሻቋ አይደለም ነገር እኔ እኮ ጠልችሽ አይደለም አይደል በቃ አንድና አንድ ማወቅ እን ፈልገው ነገር እኮ ግዴታ የሰው ልጅ እኮ ያለ ፍላጎቱ አብረህ ኑር የሚባል የሚያስገድደው ህግ የለም፣ አይደል አቃለው እሱ ግን በቃ ትክክለኛውን አማርኛ በአካል አግኝተሽኝ፣ እንደዚሁ በአካል አግኝተሽኝ፣ እንደዚህ እንደዚህ ይበድለኛል፣ እንደዚህ እንደዚህ አድርገኛል፣ ያደረኩኝ ያደረኩሽ ነገር ያኔ ስትነግ እኔ ወደ ሀገር ይመለሳ። ምንም ነገር አልፈልግም፣ በቃ በግድ አላስገድድሽም። ሌላ ህይወት ጀምረሽ ከሆነ ሌላ የተሻለ ነገር አግኝተሽ ከሆነ ይሄ ነው አለሽም። እኔ ብዙ መስዋዕትነት ከፍዬ ነው እስራኤል ድረስ የመጣሁት። በቀላል የሚመጣ ገና አይደለም ያልሆንኩት ነገር ለእኔ በጣም ከባድ ነውና፣ ይሄ ነው ይሄ ነው ብዬ ላንቺ ማስረዳት መቼም አይጠበቅብኝ። ምክንያቱም እስራኤል ሀገር መግባት ምን ያክል ከባድ እንደሆነ ራስሽም ታውቂዋለሽ። ይህ ሁሉ መስዋዕትነት ከፍዬ ግን አንቺ እስከዚህ ደረጃ ከጨከንሽብኝ፣ ምንም ማድረገው ነገር የለም። መለሳለሁ ወደ ሀገሬ። ምንም ሆነ ምንም ወደ ሀገሬ መለሳለሁ። ግን ይህ ሁሉ መስዋዕትነት ከፍዬ ብዙ ሰዎች በቃ ተዋት፣ ማትሆን ከሆነ ተዋት እስከዚህን ያክል መስዋዕትነት ከፍለላት መጎዳት የለብን። በጣም ብዙዎች እንደዚህ ያላችሁ ሰዎች ያላችሁ እና ያ ሁሉ ነገር ነው ያለሰማን ብዬ ከአንቺም አንደበት መስማት የምፈልገው ነገር ስላለ ያን መስማት ስለፈለግኩ ነው። ግዴታ በቃ ይ ነገር እና ደግሞ ፍቅር ስላስገደደኝ ነው። አንቺ ጋር ስጀምር የመጀመሪያ ጊዜ ከአንዴም ሁለቴም ብዙ አይነት አማራጮች ነበሩ። ግን ይህ ያን ነገር ስለማልፈልግ ነው ስቀርብሽ። እውነተኛ ማንነት ያለሽ ቁም ነገረኛ ያለሽ ስለመሰልሽ ጥሩ ማንነት ያለሽ ስለመሰለኝ ነው የቀረብኩሽ። እና ይሄ ነው ይሄ ነው እኔ አልልሽም በቃ ትክክለኛ አማርኛ ምንድን የምፈልገው ነገር ነው? ምን አድርጌሽ ነው መንበድዬሽ ነው የሚለው ጥያቄ ነው። ለዚህ ጥያቄ ደግሞ እያንዳንዱ ነገር ትመደሻለሽ፣ ደብሬሽ ምን ሆነ ደብር፣ ይሄን በቃ እኔ ጭንቅላቴ መንበድያት ነው እያለ ጭንቅላቴ፣ በቃ እኔ ነኝ መቀመጥ መቀመጣ አቅቶኛል። እና ትክክለኛው ነገር ነው ከአንቺ እየፈለኩ ያለሁት። እና ይሄን ነገር ንገሪኝ እስኪ። እኔ ይሄን ይሄን ነው እኮ ላስረዳሽ አይጠበቅብኝም። ግዴታ በቃ እንደ ሰው ነሽ። አንቺም የፈጠረሽ ፈጣሪ ነው፣ እኔንም የፈጠረኝ ፈጣሪ ነው። ስለዚህ እንደ ሰው አስብኝና፣ አንዴ እኔ አልገልሽ አጠገቤ ቤት መጪ አልገልሽ። ምን ቢበደልሽ ይበደል እኮ የለም በቃ ፍቅር ነው አይደለ? ይሄ ደግሞ በቃ ማግኘት ማጣት በፍቅር ጉዳይ ያለ ነገር ነው። በቃ ግን እውነታውን አውቄው በምን አይነት መንገድ እንደጎዳሽኝ ማለት በምን አይነት መንገድ እንደራቅሽኝ እውነታውን ማወቅ እፈልጋለሁ። ስለዚህ እውነታውን ብቻ ንገሪኝ። ከዛም በኋላ እኔ አጠገብሽ እዚህ ድረስ መጥቼ መቼም ካላገኘሽኝ እግዚአብሔርም ይቅር አይልሽም። ትክክለኛ አማርኛ የምነግርሽ ነገር ፈጣሪ ይቅር አይልሽም። እዚህ ድረስ መጥቼ አንቺ እኔን ካላገኝሽ ማግኘት ካልቻልሽ በጣም ከባድ ነው ብዬ ነው የማስበው። እና ለራስሽም ለህሊናሽም እስኪ ቢያንስ በዙሪያሽ ብዙ ሰዎች አሉ። እናት አለሽ፣ አባት አለሽ፣ እህት ወንድሞች አሉሽ። ለነሱ ስቲ በቃ እኔን አንዴ ለማግኘት ሞክሪ። ያለሁበት ቦታ ስንቴ ነው ሎኬሽን የላኩልሽ? እጽፍልሻለሁ፣ ታይዋለሽ፣ አትመልሽም። አታይም እንኳን ያልኩሽ አይደል? ቪዲዮን ላይ ይሹ ነው ሙሉ ቪዲዮ መልከልሽ ቪዲዮ ያለሁበትን ቦታ ቪዲዮ ልኬልሻለሁ። ስለዚህ ባታስቸግሪ ጥሩ ይመስለኛል። የመጨረሻ ደረጃ ላይ ነው ያለው። ሰው ሀገር ነው ያለው። ብዙ ነገር ነው የሚያስፈልገኝ ብዙ ነገር ነው የሚያስፈልገኝ። ማንም ሰው የለኝም። እዛ ሀገር ራሱ መጥቻው የእና ብርሽ ጓደኞች እዚህ ያለው ኦዲንሶች ባይቀበሉኝ የት ነው ኖር የምችለው? ለምን አትረጂ ነገሮችን? እስኪ ቆም ብለን እናስብ። ያ ብዙ ነገር ነው ያለብኝ። ይሄ ነው ይሄ ነው አለሽ። ሆቴል አለ ምን አለ፣ ግን እዛ ጋር የተቀበሉ ሰዎች የእና ብርሽ ኦዲንሶች ስለሆኑ በእነሱ አይል ነው ያለሁት። ስለዚህ አንቺን አንዴ ላግኝሽና ከዛም በኋላ ያለውን ነገር መጨረሻውን ፈተን በዚህም ደረጃውን ላይ ኔ ኦዲየንሶች ተመልካቾች በጣም እየተጨናነቁ ኢንስታግራም ላይ ፌስቡክ ላይ በቃ ውስጥ መስመር ላይ ያገር በጣም እየጨናነቁ ምን ላይ ደረስክ፣ ምን ሆንክ እያሉ ነው። ስለዚህ አንቺ እና እኔ መገናኘት የሚፈልግ ብዙ ሰዎች አሉ እና ስለዚህ አንዴ ተገናኝተን ኦዲየንሶችን ማረጋጋት መቻል አለብን። በቃ አንዴ ብቻ ሌላውን ነገር ታየው። በቃ ያ አንዳንዴ ፍቅር እንደዚህ ነው፣ ያው እውነተኛ አንቺም ጋር እውነት ሊኖር ይችላል። ይሄ ነው ብዬ በደለች ብዬ ሰይመው አልችልም። ስለዚህ እውነታውን የሆነ ነገር ካንቺ እጠብቃለሁ። በጣም ተጨንቄያለሁ። ይህን ነገር ሞቅ መሰራለሁ እስከዛሬ ይሄ ሶስት ቀን አልተኛሁም። እስካሁን እስኪ ስንት ጊዜ እንደደወልኩልሽ እዩ። እስኪ ለነገሩ እያየሽ ያኛሽ ሆነዋል። ቴክስት ስንት ጊዜ ነው የጻፍኩልሽ? የሴት ልብ ቢኖርሽ የእናት ልብ ቢኖርሽ ነገሮችን ተናጥበይ እና እኔ የመጨረሻ ደረጃ ላይ ነኝ። ያንዶት አጣስ

አትስጊ፣ በኔ ያንቺው ነኝ እኔ። የእንጂው ያንቺው ነኝ እኔ። አንድ ቃል ሲወጣሽ የሰማሁሽ ሰሞን ራሴን አፍርሼ የምትወጂውን ያን ሰው እስከ መሆን ሞክሬ ዳክሬ ልጆ ማንነቴን ቀለልኩ እንደ ንፋስ ትንሽ ቤተሰቦች፣ ለማንኛውም እስራኤል ገብቻለሁ። ለሁላችሁም ይሄን ይሄ ነው ማለት ግዴታ ስላለብኝ የተጨነቃችሁ ብዙ ሰዎች ስላላችሁ፣ ያው ገብቻለሁ እስራኤል እና አብርሽም እንደዚሁ ማወቅ ያለባችሁ ነገር በሰላም ገብቻለሁ። ያው እናንተም ያመቻቻችሁ ሊ ነገር ስላለ ሁሉ ነገር እናንተ ታውቁታላችሁ ብዬ አስባለሁ። መጨነቅ የለባችሁም ሁላችሁም፣ በሰላም ገብቻለሁ። ከዚህ በኋላ እሷን ፍለጋ ነው። የመጨረሻ ንግግሬ ነገር ይሻለው በቃ የመጨረሻ ንግግሬ ይሄ ነው። ከዚህ በላይ ምንም ልልሽ አልችልም በጣም እኔ ማፈቅሽ ዛሬም ነገም ሁሌም ነው ማፈቅሽ። አንቺ ናት መኖር አልችልም። በቃ ትክክለኛው ነገር ይሄ ነው በቃ። አንዴ ያገኘኝና ከዛም በኋላ ያለው ነገር ራስሽ ትፈጨልሽ። አንዴ አንድ ቀን አንድ ምክንያት ይሄ ነው በይኝና በቃ ችግር የለውም። ከዛ በኋላ ምንም ነገር አልፈልግም ካንቺ። ምንም ነገር ምክንያት ይሄ ምክንያት ይሄ ነው እንደዚህ እንደዚህ፣ አንተ ጋር የላኩበት ምክንያት ይሄ ነው ይሄም ብቻ ነው ፈልገው ካንቺ ሌላ ምንም መንገድ አልፈልግም። ይህም ብቻ ምላሽ ትቼኝ ከዛ በኋላ ያለው ነገር አሲ ወጣው ችግር የለውም። ስንት ጊዜ እንደተሰቃየሁ ግን ይታወቅሻል። እስካሁን ሰባት ወር በላይ ሆነኝ እኮ አላሳዝንሽ። እስከ ሰባት ሰባት ወር ሰባት ወር ሙሉ ወንድ ልጅ ይጠብቃል። እነዚህ ከባድ ነው። ቤተሰቦቼ ይሄ በቃ ከዚህ በላይ ምንም ብላችሁ አልችልም። አጠገቢ ስላላችሁ በክፉም በደጉም በሁሉም ነገር አጠገቤ ስላላችሁ እኔ ተመልካቾች ጆሬን ሲውጪ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አመሰግናለሁ። ጸሎት አድርጉልኝ ሁላችሁም። እስኪ ሁሉ ያሰቡት ነገር እንዲሳካልኝ። ወዳችኋለሁ።